ድራ መንግስት ኢትዮጵያ የባህር በር የማግኘት መብት ለማስከበር የሚደረገውን እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታውቋል። ዓለም አቀፋዊ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነት ለማረጋገጥ የነበራትን ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርቧል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? የዕለቱን የተመራረጡ ዜናዎች ይዘን ቀርበናል። በዛሬው ዜና ይዘን የቀረብነው መንግስት በባህር በር ጥያቄ በተመለከተ ሰፋ ያለ ዜና ትንታኔ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የዜና ትንታኔ ስናልፍ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ሮብ ሚያዝያ 1 ቀን 2017 ዓመተ ምሕረት ያደረገው ስብሰባ በተመለከተ ከጠቅላይ ሚኒስትሩ ጽህፈት ቤት በመወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑን ጁላ ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት በተካሄደው ስብሰባ ሃገራዊና ቀጠናዊ ዓለም አቀፋዊ ሁኔታ በገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎት በኃይል የማስፈጸም መንገድ የተከተሉ አካላት የተመለከተው አንዱ ነው። እነዚህ አካላት መልክ ካቸውን ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው ምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገ ወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጸዋል። መግለጫውም እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንዲተባበሩ እንዲሁም የሀሰብ ፕሮፓጋንዳ የሚመሩ ክንፎች እንዳላቸው በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቻቸዋለሁ ካላቸው ጉዳይ ሌላኛው ጉዳይ ደግሞ ከአለም አቀፋዊና ቀጠናዊ ሁኔታዎች ጋር በተያያዘ ነው። ምክር ቤቱ መግለጫ በዚህ በተያዙ ጉዳይ በሀገር ውስጥ ሊያሳድሩ የሚችሉ ተጽዕኖ በዝርዝር ውይይት መደረጉን ያስረዳል በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባለው ጉዳይ መካከል የአለም ኢኮኖሚ ሁኔታ፣ እየተከሰተ ያለው ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያለው ዓለም አቀፋዊ የንግድ መስመሮች እንደሚገኙበት አመላክተዋል። በተጨማሪም እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያለው የሳይበር ጥቃትና እየተነጣጠሩ ያለው ነባር አለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያለው አዳዲስ ዓለም አቀፋዊ ጥምረቶች በተመለከተ ጉዳዮች በዝርዝር ውይይት እንደተካሄደባቸው ተገልጿል። እየፈረሱና እየተዳከሙ የተባሉ ሀገራት የትኞች እንደሆነ ይህ መግለጫ ያለው ነገር የለም። በእነዚህ ጉዳዮች ላይ ተወያይተው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫ ያስረዳል። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በ በትጥቅ ትግል ላይ የሚገኙ ቡድኖች የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ይህን ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይህን ተግባር ይብለጥ ውጤታማ ማድረግ እንደሚገባው ገልጿል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም የሚንቀሳቀሱ ቡድኖች ላይ ሕግ የማስከበር ተግባር አጠናክሮ መቀጠል እንደሚያስፈልግ አስገንዝቧል። ከኢትዮጵያ ጠላት ወይ ተልዕኮ እየተቀበለው በሀገር ውስጥ ችግር ለመፍጠር የሚፈጥሩ አካላት ፍጹም እስኪጠፉ ድረስ ህግ ማስከበርና የሰላም አማራጮችን ተግባራዊ እንደሚሆኑም ገልጿል። የብሔራዊ ደህንነት ምክር ቤት መግለጫው የሀገሪቱ ዓለም አቀፋዊ ተሰሚነት የሚያሳድጉ ዲፕሎማሲያዊ ውጤቶች እየጨመሩ መምጣታቸውን ጠቅሶ ውጤት ያስገኘው ተግባር ይበልጥ በማስፋፋትና በማጠናከር የሀገሪቱ ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ እንደሆነ መግለጫው አትቷል። ምክር ቤቱ በስብሰባው ላይ ከዚህ በተያያዘ የሰጠው አቅጣጫ ኢትዮጵያ የባህር በር የማግኘት ጥያቄ የተመለከተ አንዱና ትልቁ ዋነኛው ነበር። ጠቅላይ ሚኒስትር አብይ አህመድ በተለይ በቀይ ባህር ላይ የባህር በር የማግኘት ጥያቄ ህልውና ጉዳይ መሆኑን ከገለጹበት ከ2016 ዓ ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣንና በመገናኛ ብዙሀን በኩል በተደጋጋሚ ሲነሳ ቆይተዋል። በጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካይ ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት የባህር በር የማግኘት ጉዳይ አንስተው ነበር። ከዚህ ቀደም የኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላትን አቋም በጎረቤት ሀገር ዘንድ ግልጽ እንዳልሆነ የተናገሩት ጠቅላይ ሚኒስትር አብይ አህመድ አሁን ቅር ባህር በር ጥያቄ ማንሳት ነውርነት አቁሟል ሲሉ ተደምጠዋል። የዓለም አቀፋዊ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ ባህር በር የሌለው የለም፣ ስለዚህ በሰጥቶ መቀበል መርህ ሊሆን ይገባል በሚለው ሲሉም ተደምጠው ነበር። ብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚም እያነሳ ያለው የባህር በር የማግኘት ጉዳይ በተጀመ ጉልበት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊና ህጋዊ፣ ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ጉልበት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል በውሳኔው ገልጿል። ኢትዮጵያ በአሁናዊ የዓለማዊ ፖለቲካና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢው ሚና እየተጫወተች መሆኑ የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎች ሁሉ ተሻግራ ተገቢው ሉዓላዊ ደረጃ እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነቱን ገልጸዋል። የዓለም አቀፍ ማህበረሰብ ኢትዮጵያን ሰላምና ደህንነት ለማረጋገጥ ረገድ በቀጠናው በአህጉራዊና ዓለም አቀፋዊ ደረጃ የነበራትንና ያላት ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ምክር ቤቱ ጥሪው አስተላልፏል።